አለ ለምንድነው ሱግን ማደር? አረ ዝም በሉ። ፈልገው ነው፣ ደሞ ምን እናድርግ ብሎ ትላንትና ሳመራለችም በዛ ነው። ዛሬ ሲሞ መጣ ደሞ ወይጣ። ዝም በሉ። ዝምታ መልስ ነው። ዝም በሉ ራሱ ጉዳይ እግዚአብሔርን ዝም በሉ አትጨናነቁ እሺ ለምን መጣች ሃይሚ ሲጀመር እኔ ምን አውቃለሁ ለምን ትመጣለች እሷ ራሱ ችግር አለባት እግዚአብሔርን ለምን ትመጣለች አደለም እኮ አደለም። ይስሩ መስራት መስራት ችግር የለም። ዛሬ ቢያንስ ዛሬ አልፎ ነገ አይሰሩ ሳ ዛሬ ነው ያቃል አናደደኛ ይሄ ነው። እዛ ሰው ማለት ከባ ነው። ጌታ በላይ እነሱ ስረ ደስታው አውቆ ነው አውቆ ነው እንደዚህ ማደርገው እግዚአብሔር። የእሷ የደስታ ቀን ላበላሽ መቼም ቢሆንም ደስታ፣ መቼም ብሩኬ እንደዚህ ነው የሚያደርገው። እግዚአብሔርን በጣም ነው የተናደድኩት። ደግሞ አይደለም ነገ ቢሆን ምን ችግር አለ? ነገ ቢያደርግ እኮ ችግር የለም። ሎርማን ነው ሶስ ደግሞ ምን እንደምትለው ሃይሚ አታዛዝንም ወይ ብላ ዳኒ ሲናገር ምንድን ነው እሳ አደለችም አልፈልግም ብላ ያባረረችው አላለችም? ናቷን እና ለምን ታዳምጣላችሁ እዛ እየሄዳችሁ ምን ያኮ የሚገርመኝ እያዳመጣቸው በከላስ እዚ ቲክቶክ ላይ እኮ ቆርጣ አምጥተውት ይሆናል ዞሮ ዞሮ አለማዳመጥ ወይኒ ባካችሁ ችግር ያለው ብሩኬ ላይ ነው። ብሩኬ ነው ያው ዝቅ የሚያደርገው ልጅቶ። እዛ በርን ዝቅ አትልም ጥ ብሩኬ። ሃይሚ ደግሞ ዞሮ አላችሁ መጨረሻ አያችሁ መጨረሻ፣ ምን ሆነ ጥላ ሄደች። እስኪ መጨረሻ ናይ መጨረሻ ቢያሪ ይበናቀን ማክበር አለበት እንጂ እንደዚህ አይነት ጫምላቃ ስራ ይዞ ማምጣት የለበትም። መቼም ቢሆን ይገናኛሉ አይደለ? እንደዚህ አይነት ስራ በልደቱ ቀን፣ በደስታ ቀን እስኪ ሁለት ቀን ቢቀመጡ ምን አለ? ከእዛ ግን ሃይሜ ትዘን ብሎ ከሆነ እግዚአብሔር ለሱ ይቅር በለው። ምንም እን አለን

ስሜን አትጥራ ብዬ አለው። እጠራሻለሁ፣ ይላል። እሺ ምንድን ነው የሚፈልገው? ፋጥመን አስገቢው። ካልፈለጋት እኔ ለምን ላ ካልፈለጋት እኔ አልፈልግም ማለት ይችላል። ለምን ሽቷን እያሰቃያታል? እሷን አጥላቸው ሄደችው። እነሱ አይደሉም ስለመታሽ፣ ትናንትና ስለመታሽኝ እሷ ፊት ይቅርታ በይኝ ነው እሷ ደግሞ የማናደድ ይቅርታ ምን ብዬሽ ነው የምለው። ዝሮ ዝሮ እሷን ለማናደድ ነው። ግን የዛሬው ቀን ለምን ነው እኔ እሱ ጠራት፣ እሷ ስለምትመጣ ይዞ ብቻ እግዚአብሔርን፣ ካልፈለጋት ልጅቷን ባያሰቃያት ጥሩ ነው። መብራኸንም እውነተኛ ክርስቲያን ከሆነ አልፈልግም ማለት ይችላል። አረታም እንደዚህ አትበሉ ተው፣ እንደዚህ አረ በምን እንዳለ ሰማጭ እናንተ ምን እንዳለ ማለት ነው። እሱ አናድዶ አናድዶ አትወከለ እኛም እናሳያለን ስላት ስትል እሷ እዩ፣ እኔ የገመትኩት ልክ ነበር። አረ እግዚአብሔርን እሷን ለማናደር ነው እንደዚህ ማደርጎ ጠርቶ ነው። እኔ ዝም ነው አርቶ ያናድዳል። ከዛም በኋላ ቀንሽን አታበላሽ ይላታል። ምንድን ነው ይሄ ሁሉ? እግዚአብሔርን ካልፈለገ እኮ አንፈልግሽም ማለት ይችላል በግልጽ እንዲሽ። እግዚአብሔር እውነተኛ ክርስቲያን ከሆነ እውነተኛ ሩእንደ ቡሩኬን ንጹ እንትን ነው እኮ ቡሩኬ ምንም አያውቅም። አይደለም እንደምንሆነ እግዚአብሔርን አዲስ አበባ ላይ ምን አለ? በጌታ ስም አልሳምኩሽም አይደል? ልሳምሽ ብሎ ያችን ይስማታል

ልክ ነው፣ ምንም አያገባንም። ግን እቺ ልጅ ካልፈለጋ ለምን በስንት ቤቷ ይረማመዳል? ዝም በይ። እሷ ራሱ ለምን ሮጠት ይመጣለች? አትቀመጥም እንዴ? እሷ ራሱ ሲጀመር ስለምትወደው ነው፣ ስለምትወደው ነው። ለምን ትሰው ዝም ብትመጣ ይሻላታል? ወይ መልካም ነገር አለ ብላ ነው ተነስታ የመጣችው። እንደዚህ ቶንኮል ያሰበው እኔ እታውቃለች ታዲያ

ስጠወይም ራሳችን መልካም ልደት መልካም ልደት ብለናል። አሁን ወደ የራሳችን ሙድ እንጫወት፣ የኔ ወዳጆች፣ መጨረሻ እግዚአብሔርን እንደዚህ ከሆነ ሀይሚዬን እንደዚህ አናድዶ አናድዶ ጭሮን አያገኝም። ሲጀመር እንደዚህ ለቃቀም ወንድ ትራፊ አምጥቶ ነገ ለሁሉም ጊዜ ያለው ልጅ ወሬ ቀይሮ አትበይ፣ ወደዛ አታናድጅ፣ እግዚአብሔርን አታናጅ። ማዛ ታቅኛለሽ። እኔ እግዚአብሔርን የምሬ ነው። ስራ ቢሆን የምን መጨማለቅ ነው? ስጉንጩ መሳሙ እጀ ልደት ወቀን ደሞ

ቀኔን አሁን መንሸቴን እዛ ጫጨ ለለቤኝ ስያስጠላ ይህችን ይህችን እኔ ይህች ቅንቅናሙ ቅንቅራሙ እኔ እንደ ማረከት አሳያታለሁ። ቆይ ይጠብቅ እግዚአብሔርን እኔ እሱ አለከም። ቆይ እኔ ቤት ትመጣለች እኮ ሳዳ እኔ ቤት ትመጣለች እኮ ልጅቷ። ዚእሷም እኮ ታዛ ነው፣ ታዛ ነው እንጂ ዝም ብላ አይደለም። ታዛ ስለመጣኝ ስትመጣ አሁን ነገ ፍቅር ይዞኛል ብላ ትመጣለች። ታያላችሁ። ምን አገባኝ? ግን እኔ የምላችሁ እ ቁም ነገር ሳወራ እንዲህ አይነት ሴቶች በዘመናቸው ትዳር አያገኙ እንደዚህ አይነት ሴቶቹ ግን በእውነት እኔ በቀደምን ብየዋለው አሁንም እሌ ከርድ አድርጉ እንደ እንዲህ አይነት ከባለ ፍቅረኛ ከባለ ትዳር ከባለ እንትን የምትገኙ ሰዎች እድሜ ልካችሁን ትዳር አታገኙት። ምንድን ነው የእናንተ ቢሆን ምን ልትሆኑ ነው ነው? እኔ ዝም በሉ በእናታቸው ይ ልሳኔ ብታሬ በእውነት የእናንተ ቢሆን ምንድን ነው የሚሆነው? ሁለት ፎቶ እያለ ደቤ ለምን ለምን ለምንድን ነው እንደምታደርጉት? በእውነት ዳኒ ሴቶችዬ ሴቶችዬ እንደዚያ አታርጉ። በእውነት ነው የምላችሁ እንዴ! እኔ በጣም የማከብራችሁ እኔ ምንም ችግር የለብኝም። መንግስት ለራሱ አልሆነ እንኳን ሊከስ መንግስት በማን ነው የሚከስ ደግሞ? ስለዚህ ለፈጠራችሁ ሴቶች አትንጡ፣ ከሚወዷቸው ወንዶች ጋር አትንጡ፣ አታሳረሩ በእውነት እንደ ምንድን ነው እኔ አሁን ተባለ